ሌሎች ደርቢዎችም ነበሩ፣ በተለያዩ ሊጎች የሪያል ቤትና የሴቪያን ጨዋታ እንመልከት። ትናንትና ቤቲስ አሸንፏል። ስቴዲየም ውስጥ የነበረው ደስታ በጣም አስደናቂ ነበር፣ የተጫዋቾች ላይ የሚታይ ነበር። ይህንንም ጉዳይ እንመልከት። አልክ ነው። ትናንትና ሀምሳ ስምንት ሺህ ደጋፊ የነበረው በሪያል ቤቲስ ስቴዲየም በቬርዲ ብላንኮስ ሜዳ ረጅም ጊዜ ሆኗቸዋል ሴቪያን ካሸነፉ በቅርብ ጊዜ የሴቪል ደርቢን ወይም ስፔኖቹ ኤል ግራን ደርቢ ትልቁ ደርቢ ነው የሚሉት በስፔን ካሉ ትልቅ ደርቢዎች መካከል አንደኛው ነው። ያለ ምንም ጥያቄ ከትልልቆቹ ደርቢዎች መካከል አንደኛው ነው። ከጨዋታው በፊት የነበረውን ስሜት ከሴቪል አካባቢ ማለት ሁለቱም የሴቪል ከተማ ክለቦች ናቸው። ግን ከጨዋታው መጀመር በፊት ቅዳሜ ለምሳሌ የነበረውን ልምምድ ብታይ የሁለቱንም ቡድኖች ይሄ ክፍት ትሬኒንግ ያለ አለ። በተለይ በእንግሊዝ የለም እንደዚህ ትሬኒንግን ክፍት ማድረግ በአውሮፓ ሌሎች ሀገራት ግን ይደረጋል። ኦፕን ትሬኒንግ ሴሽን የሚባል ተመልካች መታደም ይችላል። ጨዋታ አንድ ቀን ሲቀረው ምናምን እንደዚህ በጋራ አርባ አምስት ሺህ ሰውን ያየው የሁለቱም ቡድኖች የመጨረሻው ልምምድ ምምድ ሰላሳ አንድ ሺሁን የቤቲስ የተቀረውን አስራ አራት ሺሁን የሴቪያ ደጋፊዎች ጨዋታ አይደለም ልምምድ ታድመዋል። ለዚህ ጨዋታ የተሰጠው ትኩረት በሁለቱም ቡድኖች በኩል የሚገርም ነበር። የሁለቱም ቡድኖች አውቶቡሶች ከሆቴሎቻቸው ሲነሱ ወደ ስቴዲየም ሲመጡ የነበረው አሸኛኘትም እንደዛ። ከተማ ውስጥ በሙሉ ነው ያ የጨዋታ ስሜት የነበረው። ስቴዲየም ውስጥ ብቻ ወይ በስቴዲየሞች አካባቢ ብቻ አይደለም የነበረው። ሴቪያ የነበረበት ሆቴል ፕላዛ ኤስፓኛ የሚባለው አካባቢ ያለ ነው። ከሪያል ቤቲስ ስቴዲየም ራቅ ብሎ ያለ ነው። ከዛ ሲነሳ የነበረው የሴቪያ ደጋፊ አጀብ አውቶቡሱን ሲሸኙት የነበረው ድምቀት የሚገርም። እዛው ስቴዲየሙ ደሞ ያለበት ሮማን ሳንቸስ ቢሆን አካባቢ ያለበት ቦታ ነው ፕላዛ ስፓኛ የሚባለው ብዙ ጊዜ ሴቪያ የሚያርፍበት ሆቴል ማለት ነው። እና ጨዋታው ሲጀመር ደግሞ አይተሸዋል። ግለቱ መጠነኛ የጊዜ ልዩነት ነበረው በናፖሊና በሚላን ጨዋታ መሀል ሁለቱንም ያፈራረኩ ነበር አየ ነበረው ድባቡ ያስገርማል በጣም እና መጨረሻ ላይ ሪያል ቤቲስ አሸንፏል። የባለሜዳ ደጋፊዎችም የባለ አጋራ ቡድን ደጋፊዎችም የነበራቸው የስቴዲየም የቲኬት ኮታ ሙሉ ነበር። አንድም ክፍት ወንበር አልነበረም። ጨዋታው ሲጀመር የሁለቱ ቡድኖች ሀሳብ ምን እንደሆነ ለመገመት አያስቸግርም። የጋርሲያ ፒሜንታ ሴቪያ በጣም በጥብቅ ለመከላከል እና በመልሶ ማጥቃት ፈጣን ተጫዋቾች አሉት ቫርጋስ እና ዶዲ ሉኬ ባኪዮ አይነት ፈጣን ተጫዋቾች ስላሉት በነሱ በፍጥነት በመልሶ ማጥቃት ለመጫወት። ሴቪያ ደግሞ ማነው ሪያል ቤቲስ በዚሁ በተለይ በሜዳው ብዙ ጊዜ እንደሚያደርገው የፖሴሽን ሼር ለመውሰድ የሞከረ ቡድን። ምክንያቱም በጣም ላቅ ያለ ቴክኒካዊ ችሎታ ያለው ኢስኮ አላቸው። አሁን ሁለቱም ቡድኖች በቴክኒካዊ ችሎታ ብናወዳደር፣ አሁን ቤቲስ የተሻለ ቡድን የተሻለ ቡድን ነው። ስለዚህ እንደዚህ ግን ጨዋታው ሲጀምር ኃይለኛ ቴንሽን ነበረ። ምክንያቱም ከረጅም ጊዜ በኋላ ጨዋታውን የማሸነፍ ሰፊ ግምት ተሰጥቶት ቶፕ ዶግ ሆኖ ወደ ጨዋታው የመጣው ቤቲስ ነው። ያ ራሱን የቻለ ፕሬሽር ነው። ጨዋታውን የማሸነፍ ግዴታ እንዳለብሽ እያሰብሽ ነው የምትጫወቹ ማለት ነው። ስለዚህ አንዳንድ የሚሰጧቸው የሚሰጧቸው የሜዳ ውስጥ ውሳኔዎች ለጠብ የሚጋበዙባቸው አጋጣሚዎች ተደጋጋሚ ነበሩ እና ቴንሽኑ ለጠብ ሁሉ የሚዳርጋቸው ከስቴዲም አንደኛው ማእዘን የቤቲስ ደጋፊዎች ሆን ይወረውራሉ ወደ ሜዳ ምናል ግን ደግሞ ሰራ። ለሴቪያ የጨዋታው እቅድ ሲጀመር ከተከላካዩ ነው ኳሱ የመጣው፣ በሶስት ፓስ ነው የጀመረ ጎል የተቆጠረው። ሎይክ ባዴ የሚባል ተከላካያቸው ነው ለዶዲ ሉኬ ባኪዮ ኳሱን የሰጠው፣ ከዚያ በኋላ ነው ቫርጋስ ጎሉን ያስቆጠረ። ስለዚህ ጋርሲያ ፒሜንታ በዛው የጨዋታ እቅድ ለመዝለቅ ተመችቷቸው ነበር በሎ ብሎክ ብዙ ተጫዋች ከኳሱ በኋላ በማድረግ እና በተቻለ መጠን ለነዚህ ፈጣን ተጫዋቾች ኳሱን በዚህ በዳይሬክት ሩት በአንድ በሁለት ፓስ መስጠት፣ በዛ መንገድ ጎሉን አስቆጥሮ ረጅም ኳስ ነው የተጫወቱት። የቤቲስ ግን ባህራዊ ይመስለኛል ፓብሎ ፎርናልስ፣ ኢስኮ አይነት ተጫዋቾች ስላሉት በተቻለ መጠን ከብዙ የኳስ ቅብብል ዘለግ ካለ ፖሴሽን ሼር በኋላ ነው የጎል እድል ይፈጥሮ የነበሩት። መጀመሪያ እንግዲህ ጎሉ ሲገኝ እንደገና መነሻው ኢስኮ ነው ባለ ሰው። ባለፈው የኢንተርናሽናል ብሬክ ሲደረግ የእኔ ተጫዋቾች አሉ በቃ ምናም ብለው ካልሆነ በስተቀር ኢስኮ ለስፔን ብሔራዊ ቡድን የማይጠራበት ምንም ምክንያት የለም፣ አሁን እያሳየ ባለው ብቃት። የማድሪድ ጨዋታ ላይ ዶሚኔት አድርጎ ነው የወጣው። የሚገርም ብቃት ነው ያሳየው እዛ ጨዋታ ላይ። ጎሉን ማስቆጠሩ ብቻ አይደለም፣ ጎል አስቆጠረ፣ ጨፈረ፣ ምናም ተባለ፣ ነጥብ እሱ አይደለም። ፐርፎርማንሱ የሚገርም ነው የነበረው። ባለፈው ዓመት ከመጎዳቱ በፊት የስፔን ብሔራዊ ቡድን ጥሪ ደርሰዋል ተብሎ ይጠበቅ ነበር። በአንዳች ምክንያት አልመረጡትም አሰልጣኝ። ግን እኔ አሁን እያሳየ ያለው ብቃት ከላሊጋ ምርጥ ተጫዋቾች መካከል አንደኛው ነው። መነሻው እሱ ነበር ለፓብሎ ፎርናል ኳሱን የሰጠው በኋላ ነው ሳባሊ ክሮስ ያደረገውና ዮኒ ካርዶሶ ሪያል ቤቲስ ናቸው ያደረገው። ሁለተኛ ግማሽም ሲጀመር ብዙ ለውጥ አልተደረገም። ግን ቤቲስ ባለፈው ጥር የፈጸማቸው ዝውውሮች ውጤታማነት በድጋሚ ታይቷል። ስለ አንቶኒ ነው ብዙ የምናወራው፣ ግን ቹኮ ኤርናንዴዝን በጣም አስደናቂ ነው። እሱ ነው ሁለተኛውን ጎል ያስቆጠረው ኩቹ ኤርናንዴዝ። እና መጨረሻ ላይ ከሰባት ዓመት በኋላ አሸንፈዋል። መጀመሪያ አካባቢ ስሜት ለመቆጣጠር እንደዚህ መቸገር ነበር። አንቶኒ እንደ ቀደሙት ጨዋታዎች ግሩም አልነበር፣ ግን ጠብ ውስጥ ለመሳተፍ ችግር የለበትም። እንደምታቂ ሰጣ ገባ ውስጥ ይገባ ነበር። መጨረሻ ላይ ማኑኤል ፔሌግሪኒ የቤቲስ አሰልጣኝ ከሆኑ በኋላ ለመጀመሪያ ጊዜ የኤል ግራን ደርቢን አሸንፈዋል ማለት ነው። ሌሎችም ግን ጨዋታዎች ነበሩ፣ ሌሎች ደርቢዎች ነበሩ። ያው ደርቢ አይደለም ግን ትልቅ ጨዋታ ነበር። በጣሊያን የፊዮረንቲና ና የአታላንታ ጨዋታ። ፊዮረንቲና አዲሱ ጃይንት ኪለር እየተባለ ነው፣ ትልልቅ ቡድኖች አሸንፏል በዚህ ዓመት የራፋኤል ፓላዲኖ ቡድን። ትላንትና አታላንታን ድል አድርጎ፣ አታላንታ ጠባብ ድል ነው የነበረው ለሴሪያው ባለፈው ሳምንት ባለፈው ከኢንተርናሽናል ብሬክ በፊት በተለይ በኢንተር ከተሸነፈ በኋላ ግን የትላንትናው የአርቴሚዮ ፍራንኪ ሽንፈት ደግሞ ያቺን ጠባብ እድልም የበለጠ የሚያጨልም ነው። ትልልቅ ቡድኖች በዚህ አመት ደጋግሞ ያሸንፋል። ለዚህ ነው ጃይንት ኪለር የሚባለው። ሞይስኪን ነው ጎሉን ያስቆጠረው። አስራ ስድስተኛ ጎሉ ነው በዚህ ውድድር ዘመ ሞይስኪን እና ፊዮረንቲና ኤንሪኮ ኪሳ ጋብርኤል ባቲስቱታ በቅርብ ጊዜ ዱሽን ቪላሆቪች አይነት ጎል አስቆጣሪዎች ነበሩት። ሁል ጊዜ ለጎል አስቆጣሪዎች የሚሆን ቦታ ነው ይባላል እና ትላንትና ሌላ ጎል አስቆጥሮ እንዴት ግሩም የውድድር ዘመን እያሳለፈ እንደሆነ የሚያሳይ ነው። ባለፈው ጀርመን ላይ ሁለት ጎሎች አስቆጥሮ ነበር። ሌሎች ግን ደርቢዎች በፈረንሳይ ለምሳሌ ሁለት ደርቢዎች ነበሩ በዚህኛው ሳምንት። አንደኛው የደርቢ ደ ኮትዳዙር የሚሉት ወይም የኮትዳዙር ደርቢ የሚባለው ሰላሳ ኪሎ ሜትር ርቀት ብቻ ነው ያላቸው ሰር ጅምራት ክሊፍ ባለቤትነት ስር የሚተዳደረው ኒስ እና ሞናኮ 38 ኪሎ ሜትር ርቀት በ በፈረንሳይ ከተማ ደርቢ የለም እንደምታቂው፣ የአካባቢ ደርቢ ሬጂናል ደርቢስ የሚባሉ ነው ያሉት። ባለፈው ቅዳሜ የተደረገ ጨዋታ ነው። ሞናኮ ኒስን አሸንፏል ሁለት ለአንድ። የዚህ ጨዋታ አንደኛው ጎል አስቆጣሪ ነው ትኩረት የሚስበው፣ ረጅም ጊዜ ጎል ሳያስቆጥር ስለቆየ ግን የመጀመሪያ አጋማሽ አንድ ለዜሮ ነበር። እንደምታቂው በሰርጂምራት ክሊፍ እና በፍራንካይዝ መካከል የቃላት መወራወር ነበር። ኒሰን አጣጥለው አስተያየት ሰጥተው ነበር እና የክለቡ ባለቤቶች አንድ ጨዋታ መጥቶ ሳያይ እንዴት ነው ስለኛ ቡድን አስተያየት የሚሰጥ፣ አንድ ቀን መጥቶ አያውቅም። በዚህ አስተያየት መስጠት መብቱ ነው፣ ግን ጨዋታውን ሳያይ እንዴት አስተያየት ይሰጣል? ክለቡን ሳይከታተል እንዴት አስተያየት ይሰጣል? የሚል ቅሬታ ነበራቸው። ግን የመጀመሪያ አጋማሽ ላይ ጀረሚ ቦጋ፣ ከጥቂት ዓመታት በፊት ጀረሚ ቦጋ በዚሁ ስቴዲየም በስታደል ዊደ የማሸነፊያ ጎል አስቆጥሮ ነበር። እንዲሁ በዚህኛውም ሳምንት መሪ አድርጓቸው ነበር በኋላ ግን የቀድሞ የአርሰናል ተጫዋች ሚካ ቢሬትስና ረጅም ጊዜ ጎል ያላስቆጠረው ብሪሌን ቦሎ ባስቆጠሯቸው ጎሎች ሞናኮ አሸንፏል። ፓሪስ ሳን ጀርማ ሻምፒዮን ያልሆነው በዚህ ውጤት ምክንያት፣ ማለት በዚህ ሳምንት ሊያረጋግጠው ይችል ነበር። ሰን ቴንን ስድስት ለአንድ አሸንፎ ስለነበር አሁን ከኦንጄ ጋር አቻ ከተለያየ ሻምፒዮን ይሆናል። ግራ ሰባት ጨዋታ ነው የቀሩ ነው፣ ቀልድ ነው። ሰባ አንድ ና ሀምሳ ነጥብ ያላቸው ሞናኮና ፓሪስ ሳን ጀርማ የ ሀያ አንድ ነጥብ ልዩነት አለ ፈረንሳይ ውስጥ የሊግ ፉትቦል አለ ማለት አይቻልም። ሌላ የደርቢ ጨዋታ ትላንትና በዛው በፈረንሳይ ደርቢ ዱኖርድ የሚ የሰሜን ፈረንሳይ ደርቢ ደግሞ በሎንስ ና በሊል መካከል የነበረ ጨዋታ ነው። ይህን ደግሞ ሊል አሸንፏል፣ አንድ ለዜሮ። የኃይለኛ ድብድብ ነበረ። አንዱ ተጫዋች ሁለቱ ጥርሱ ወልቆ ከጨዋታው መጀመሩ በፊት። የዊል ስቲል ቡድን ነው እንደምታውቂው፣ ቤልጅማዊ ነው፣ እንግሊዛዊ ነው ይሉታል፣ ግን እንግሊዛዊ ነው ቢባል ይሻላል መሰለኝ። እሱ እንደዚያ ነው ራሱን የሚጠራው። በጣም ጥሩ አሰልጣኝ ነው። ባለፈው አመት የራንስ አሰልጣኝ ነበር። ትላንትና ቡድኑ ሲሸነፍ ሁለት ተጫዋቾቹን በግራንዲትና ጁማ የጆናታን ግራንዲ እንደዚህ አይኑ አብጦ ሁሉ የሚገርም የነበረው የጁማ ባህ የሚባለው ተጫዋች ደግሞ ሁለት ጥርሱ ወድቋል። ልምምድ ሜዳ ላይ ተደባድበው ማለት ነው፣ እንደ ብርሃኑ ፈየራ ና እንደ ፍቃዱ ማለት ነው ከዚህ በፊት ልምምድ ሜዳ ላይ እንደ ፍቃዱ በላይ እንደነበረው አይነት መጨረሻ ላይ አሰልጣኙ ወጣት ግብ ጠባቂም ተጠቅሞ ስለነበር ትን ብሏል። ያው ትልቁ ነገር በፈረንሳይ የዋንጫው አሸናፊ ማን እንደሆነ ይታወቅ እንጂ ለቻምፒየንስ ሊግ ቦታ በርካታ ቡድኖች አርባ ስድስት አርባ ሰባት ነጥብ ያላቸው ብዙ ቡድኖች አሉ። እሺ አንድ ጨዋታ ላንሳና ለጨርስ መሰለኝ የአያክስና ፔስቬ ጨዋታም ተደርጓል ትላንት። ይሄ ትልቅ ጨዋታ ነው የሆላንድ ሜይ ቢ ትልቁ ጨዋታ ሊሆን ይችላል። በውጤት በስሜት ፋይነዎርድ ከአያክስ ነው ትልቁ ጨዋታ በተቀናቃኝነት በሀገሪቱ ሊግ የበላይ ለመሆን ግን በሚደረግ ፉክክር ይሄ ነው ትልቁ ጨዋታ። ትላንትና በፊሊፕስ ስታዲዮን ነበር የተደረገው። ከዚህ በፊት በፕሪሚየር ሊግ ሲጫወቱ የምናውቃቸው ዴቪ ክላሰን እና ቤርትራንድ ትራዎሬ ባስቆጠሯቸው ጎሎች የፍራንቸስኮ ፋሪዮሊ ቡድን በዘጠኝ ነጥብ ልዩነት መምራት ጀምሯል። አልቋል ማለት አልችልም ሀያ አንድ ነጥብ የሚያስገኙ ሰባት ጨዋታዎች ስላሉት እኔ በነጥብ ነው ማሰለዋል። ሰባት ጨዋታ ብላችሁ አሳንሱት፣ እኔ በነጥብ ሀያ አንድ ነው ላለ። ስለዚህ ብዙ ነው ብሏል። ግን ትናንት የስድስት ነጥብ ጨዋታ ነበር። ምክንያቱም ፔስቬ ቢያሸንፍ ኖሮ ኤሪክ ቴን ሀግ ታድመውታል፣ ጨዋታውን ያዩት ነበር። ትላንት በኤስቤን ይታይ ነበር። ሶስት ሊያደርገው ይችል ነበር ፔስቬ ቢያሸንፍ አያክስ አሸነፈ ና ዘጠኝ ያደረገው በጣም ሰፊ ነው። ፋይኖርድ አይደርስም። ፋይኖርድ እንዲያውም ለሁለተኛ ነው ስፍራ ድል ያለው ግን ስድስት ነጥብ ርቀት አላቸው። ፋሪዮሊ የሚደንቅ ቡድን የሰራው አምና ከዚሁ ትናንት ሜዳ ውስጥ ከገጠመው ባላ ጋራው በሰላሳ አምስት ነጥብ ያነሰ ርቀት ነበረው። አንድም ትልቅ ዝውውር አልጨመረም የሄንደርሰን ዝውውር ካልሆነ በስተቀር ግን ሄንደርሰንም እሱ ሲመጣ ኦልሬዲ ስብስብ ውስጥ ነበር ግን አሁን ለሻምፒዮንነት ለሰላሳ አምስተኛ ጊዜ ሻምፒዮን ለማድረግ ተቃርቧል። ስለዚህ ለአያክስ በጣም ትልቅ ቀን ነበር። አይቆይም ፋሪዮሊ፣ ወደ ሴሪያ ይሄዳል ወይ ወደ አንድ ትልቅ ቡድን ይሄዳል። የቀድሞ የኒስ አሰልጣኝ የቀድሞ የዲዘርቢ ምክትል የነበረ በጣም ብሩህ አእምሮ ያለው የ35 ዓመት ወጣት አሰልጣኝ ነው። እንዲህ አያክስን በድጋሚ ለሻምፒዮንነት አቃርቦታል። አሁ አድማጮቻችን፣ እኛም የነበረን ቆይታ ይህንን ይመስል ነበር። የአራዳ ፌም ሌሎች ፕሮግራሞች ወደ እናንተ መደሳቸውን ይቀጥላሉ። መልካም ጊዜ እንላችሁ።